መንሱር ለምን እንደደነገጠ እንዲሁም የዶክተሮችን ደግሞ ሪያክሽን አብረን እናያለን። አብራችሁኝ እስከ ቪዲዮ መጨረሻ ላይክ፣ ሰብስክራይብ፣ ኮመንት በማድረግ የዚህ የዩቱብ ቻናል ቤተሰብ መሆናችሁን እንዳረሱ መጨረሻ ላይ የተለየ ጊፍት አዘጋጅ ይችላችኋለሁ። ቪዲዮውን እስከ መጨረሻ ድረስ ተከታተሉ። ልምድ ያለው ካፕቴን ኮፓይለት አላልኩም፣ ካፕቴን ወደ 1.2 ሚሊዮን ብር በወር ሜት ቢፎር ታክስ

ዩኒቨርሲቲ ኢትዮጵያ ውጪ ደግሞ ለምንሰራው ሰዎች ኮፓይለት መሆነን ከዛ በላይ ሚስ ከሁለት ሚሊዮን እስከ ሦስት ሚሊዮን ማለት ነው። ቦር ቦር አንድ ቢትስ ነው ሁነታቸው ነው እኮ በአስራ ሁለት ቢትስ መሰለኝ በወር አንድ ቢትስ ነው ብለህ ትችላለህ። በጣም ዲዘርቭ። ኦኬ፣ ካፕቴን ካፕቴን፣ እኔ አሁን የምፈልገው እኔ አሁን የምፈልገው አንድ ሚሊዮን ብር ማለት ሲምፕል ነገር እንዳይመስልህ። በኢትዮጵያ ስታንዳርድ ለእናቱ ሕልሙን ብዙ ነገሩን ሊያሳካለት ይችላል። ለአገሩ እንዴት ነው? በትንሽ ነገር አሁን አቅም የሌላቸው የደሃ ቤተሰብ እንዴት ነው ያንን ነገር መማር የሚችለው? ገባህ? እዛ ላይ ምን ላይ መምጣት የሚቻለው እንዴት ነው? በመማር ብቻ ነው ወይስ እንዴት ነው? እሷን ሲምፕል ወይ ይሄ ኮምፕሊኬትድ ወይ እንዳታረግብን የሼባ መልሳ። ኦኬ ኦኬ አሁን ስለዚህ ሁለት እድል። የመጀመሪያው ነገር ተወዳድሮ ኢትዮጵያን ኤርላይንስ መግባት ነው ውጤት ይዞ መጥቶ መግባት ነው፣ አንደኛው እድል። ሁለተኛው እድል በግል መማር ነው። በግል መማር ሲባል ተከፍሎ፣ በገንዘብ ተከፍሎ፣ ልክ በግል ኮሌጅ እንደምትማረው ተከፍሎ መማር ነው። ኢትዮጵያን ኤርላይንስ ይሰጣል። ሌላ ሁለት ተቋማት ደግሞ አሉ። አንደኛው ቢሲኒያ ፍላይት ሰርቪስ ነው፣ ሁለተኛው ደግሞ ሶስት ተቋማት ሆነዋል። አሁን አቢሲኒያ ፍላይት ሰርቪስ አለ። ዊንግስ አቪዬሽን የሚባል የአሜሪካ ካምፓኒ አለ ኢትዮጵያ ውስጥ። ሶስተኛው ደግሞ አክሱም አቪዬሽን የሚባል አለ። ፌርሊ ሁለቱ አዲስ ናቸው። አቢሲኒ ነበረ ነው እነዚህነውሁኢትዮጵያላይ በጣም የኢትዮጵያ አቪዬሽን ኤርላይን አቪዬሽን የሆነ ሁኔታ ላይ የሞከርኩኝ ነበረና በጣም ከውጭ ሀገር የመጡ ነው የሚማሩበት በጣም ገርሞኝ ነበር እና ከአፍሪካ ሀገር ከተለያዩ ከኢጂፕት ከግብፅ እየመጡ ብዙ ወጣቶች ኢትዮጵያን ኤርላይን አቪሽን ነው የሚማሩት። እና ምን ያህል ትልቅ ካምፓኒ እንደሆነ ነው የተረዳሁት የኢትዮጵያ ኤርላይን አቪሽን ማለት ነው። እና ኢትዮጵያ የሆነ ትልቅ ብራንድ አላት። አፍሪካ ላይ ቁጥር አንድ የአየር መንገድ ቢባል የኢትዮጵያን አየር መንገድ ነው። እና በጣም ሪስፔክት አለ ለኢትዮጵያ አየር መንገድ ማለት ነው በጣም ከምንም ነገር ነፃ የሆነ ከዘረኝነት ከሃይማኖት ከተለያየ ነገር ነፃ የሆነ ድርጅት ኢትዮጵያ ውስጥ የኢትዮጵያ ኤርላይንስ ነው። እዛ የምትሰሩ የኢትዮጵያ አየር መንገድ ሰራተኞች በጣም ለእናንተ ሪስፔክት አለን። በዚሁ ቀጥሉ ለማለት እንወዳለን። ትምህርቱ እንደዚህ ነው ብዬ ሰውን ዲሞራላይዝ ማድረግ አልፈልግም። ትንሽ ኤክስፔንሲቭ ግን ደግሞ አዋጭ ነው። ከተማርከው በኋላ የምታገኘው ሪተር የምታገኘው ኢንቨስትመንት አንኛ እውቀት ነው። ራስ ላይ ነው ኢንቨስት የምታደርገው። እውቀቱ መቼ ማይጠፋ የትም ሀገር መስራት ትችላለህ። ንግድ አደለም። ይህ ንግድ ንግድ ዛሬ ኢትዮጵያ ውስጥ ቀጥር ስለሆነ ዛ ቦታ በመጀመር ሊከብድ ይችላል። ግን ታለት ቀጥቶም የትም ኢንተርናሽናሊ ላይሰንስህ ይሰራል፣ የትም ቦታ ይሰራል። ስለዚህ ይህንን ታሳቢ ማድረግ አለባቸው ራስ ኢትዮጵያ አየር መንገድ አሁን ብዙ የምስኪን የዳ ልጆች ማቹር ቢሆኑ አዘውቷል። ስኮላርሺፕ ይሰጣል ወይ በነፃ ስኮላርሺፕ ይሰጣል ወይ? አንደኛ እሱ ሰው ማስገባት ይችላል፣ እሱ የምታውቀው ሰው ካለ። ሁለተኛ ጥያቄ ምን መሰለ? አሁን እናንተ ፓይለቶች ረዥም ጊዜ አትሰሩም፣ በጣም ረዥም ጊዜ እድሜ ገደባል፣ የእድሜ ገደባል ከስንት አመት

ከአርባ አመት በታች ለሆነ ሰው ደግሞ በአመት አንድ ጊዜ በአመት አንድ ጊዜ ነው የሚደረገው። ስለዚህ እነዚህ ናቸው። ሚኒማም እድሜ ስንት ነው? ካፕቴን አሁን ሪስፔክት ብለናል። የሚገርም ነው። እነ መንሱር በጣም ነው የደነገጡት። በወር ካፕቴኖች ከአንድ ነጥብ ሁለት ሚሊዮን እስከ ማክሲመም እስከ ሶስት ሚሊዮን እስከ አራት ሚሊዮን ይከፈላቸዋል ማለት ነው። ይህ ማለት በአመት አስሉት፣ በጣም ብዙ ብር ነው። ደስ የሚል ነገር ነው። ረስፔክት አለ ሞር። ወደዛ ሙያ መግባት የምትፈልጉ ወጣቶች ደግሞ ኢትዮጵያን ኤርላይንስ በሚያወጣቸው ማስታወቂያዎች ላይ ተመዝግባችሁ ፈተናዎችን ተፈተናችሁ መግባት ትችላላችሁ። ወደ ቀጣይ ቪዲዮ እንሄዳለን። ይህ ቪዲዮ ደግሞ በጣም ነው ያስገረመኝ። የዶክተሮች ሪያክሽን ነው። አንድ ዶክተር የሰራው ሪያክሽን ነው የኢትዮጵያን አየር መንገድ ሰራተኞች ደሞዝ ሲሰማ የኢትዮጵያ አየር መንገድ አብራሪዎች አመታዊ ደሞዛቸው ሁለት ስትራይፕ ያላቸው አመታዊ ገበያቸውም ከጥቅማ ጥቅም ውጭ ከ2.4 ሚሊዮን እስከ 3.4 ሚሊዮን ድረስ ያገኛሉ። ሌላኛው ደግሞ ሶስት ስትራይፕ ያላቸው ናቸው። ደግሞ 6 ሚሊዮን 470 ሺህ ብር ነው። በመጨረሻ ደግሞ ካፒቴን ወይም ደግሞ የአይሮፕላኑ ዋና ተቆጣጣሪ ነው። በመጀመሪያ አመታቸው 12 ሚሊዮን 100 ሺህ ብር ያገኛሉ። በጣም የሚገርም ቪዲዮ ነው። ያው ሪስፔክት አለ ለዶክተሮችም ለዶክተሮችም ዲዘርቭ ያደርጉታል። እውነት ለመናገር ኢትዮጵያ ላይ ዶክተሮች የሚከፈላቸው ደሞዝ በጣም አነስተኛ ነው። ጤና ደግሞ የአንድ ሀገር ትልቅ ተቋም ነው። አለጤና ብዙ ነገሮች መከናወን ስለማይችሉ ያው የእነሱን ደሞዝ እናውቃለን። በጣም ዝቅተኛ ነው። ያ ቢሻሻል አሪፍ ነው ብለን እናልፈዋለን በዚህ ነገር ግን የፓይለቶቹ ደሞዝ ከ1.2 ሚሊዮን እስከ 4 እስከ 5 ሚሊዮን በወር ይከፈላቸዋል ማለት ነው። ስለዚህ አንድ ፓይለት በአንድ ወሩ አንድ ቤት መግዛት ይችላል። አሁን ለምሳሌ እኔ የምሰራበት ድርጅት ላይ አንድ ፓይለት ባለ ሁለትና ባለ ሶስት መኝታ ቅድመ ክፍያውን ከፍሎ የቤት ባለቤት መሆን ይችላል ማለት ነው። በአንድ ነጥብ ሁለት ሚሊዮን ብር የባለ ሁለት መኝታ፣ እንዲሁም በሶስት ባለ ሶስት መኝታውን ደግሞ በአንድ ነጥብ ሶስት ሚሊዮን ብር ከፍሎ የቤት ባለቤት መሆን ይችላል ማለት ነው። ስለዚህ ያስቡት፣ ኢትዮጵያ ላይ ብዙ ቤቶችን መግዛት አፎርድ ማድረግ ይችላሉ ማለት ነው። እነዚህ ፓይለቶች ማለት ነው። እኛ ጋ አሁን አርባ ስልሳ የባንክ ኦፕሽን አለው ዲኤምሲ ሪል እስቴት የሚሰራበት ካምፓኒ የሚሰራበት ካምፓኒ ላይ ማለት ነው። የቤቶችን ኦፕሽን ነው የምነግራችሁ። እንደውም የትኛውን ቦታ ላይ ቤቶችን መግዛት የምትፈልጉ፣ እታች በምናስቀምጣቸው ቁጥሮች ደውላችሁ የቤቶችን መረጃ መቀበል ትችላላችሁ። የቤት መረጃ የተለያዩ የቤት መረጃዎች የምትፈልጉ ከሆነ ዘሚካኤል ብላችሁ እታች በምናስቀምጣቸው ቁጥሮች ደውላችሁ ማማከር እንዲሁም መፈለግ የምትፈልጉትን ቦታ ላይ ቤቶችን እናቀርብላችኋለን በዚህ ቪዲዮ አብራችሁን ስለነበራችሁ አመሰግናለሁ በቀጣይ ቪዲዮ እስከምንገናኝ ቸርን ሰንብት ላይክ እና ሰብስክራይብ አድርጋችሁ ኮመንት ላይ ሀሳባችሁን በማድረግ እንድንሰናባበት እጋብዛችኋለሁ ፈታ ብላችኋል ብዬ ተስፋ አደርጋለሁ በቀጣይ ቪዲዮ እንዲህ አይነት ቪዲዮዎች እንዲደርሳችሁ ሰብስክራይብ ማድረጋችሁን እንዳትረሱ አመሰግናለሁ መልካም ቆይታ